መዘግየት ካለ በአብዛኛው የእግዚአብሔር እጅ አለበት። በሥራ መዘግየት፣ በትምህርት መዘግየት፣ በትዳር መዘግየት፣ ካገባችሁ በኋላ ደግሞ በልጅ መውለድ መዘግየት፣ የዘገየባችሁ ነገር ውስጥ የእግዚአብሔር እጅ አለ። እግዚአብሔር ለዘገየብን ነገር ዓላማ ነው። በዚህ መዘግየቶቻችን ውስጥ እግዚአብሔር ሊያሳካ የፈለገው ጉዳይ፣ ለቆየብን ነገር፣ ለሚያስጠብቀን ነገር እግዚአብሔር በደንብ አድርጎ እቅድ ፕሮግራም ሀሳብ አለው። ውጤቱን ያውቀዋል። መቼም ዝም ብሎ እያወቀ እየቻለ እየተረዳ ከማንም ይልቅ ሩቅ ነው እንዳንል ለስንፋሳችን በላይ ለእኛ ቅርብ የሆነ አምላካችን ሲዘገይ ያለ ምክንያት እንደማይዘገይ ያለ ምክንያት እንደማይቆይ እርግጠኛ ነኝ። በሕይወታችሁ መዘግየት ካለ በአብዛኛው የእግዚአብሔር እጅ አለበት።